አየር ኃይል ደገመው፣ ዋሻው ተደረመሰ። የኢትዮጵያ አየር ኃይል ሌሊቱን በሕወሓት ላይ ጥቃት ፈጽሟል። በአፋር ክልል ሕወሓት የፈጸመው ስህተት ከፍተኛ ዋጋ እያስከፈለው ነው። አየር ኃይሉ በድጋሚ የማያዳግም ምላሽ ሰጥቷል። ሰላምታችን ይድረሳችሁ፣ ውድ የአገራችን ልጆች፣ እንኳን ወደ ልዩ ዝግጅታችን በሰላም መጣችሁ። ዛሬ በሰሜን ኢትዮጵያ ዳግም ስላንዣበበው የጦርነት ስጋት በጥልቀት እንመረምራለን። የኢትዮጵያ አየር ኃይል በህወሓት ላይ ለሁለተኛ ጊዜ የድሮን ጥቃት መሰንዘሩን ተከትሎ ውጥረቱ እንደገና ይሏል። ይህ ጥቃት ህወሓት የጦር መሳሪያ ደብቋል በተባለባቸው ዋሻዎች ላይ ያነጣጠረ ሲሆን በርካታ የህወሓት ታጣቂዎች ላይ ጉዳት መድረሱም ተነግሯል። ይህ በእንዲህ እንዳለም አንድ አነጋጋሪ አስተያየት ከሰላም አምባሳደር ተሰምቷል። አምባሳደሩ ህወሓት የተወለደው ደደቢት ነው የሚቀበረው ደግሞ አፋር ነው ሲሉ የህወሀት ፍጻሜ ቀርቧል የሚል ጠንካራ መልእክት አስተላልፏል። ህወሀት የአፋርን ድንበር ጥሶ መግባቱ ፍጻሜውን የሚያቃርብ ከባድ ስህተት መሆኑ እየተነገረ ነው። በወልቀይት በኩል ደግሞ ኮሎኔል ደመቀ ዘውዱ ህወሀትን ለመቅጣት የመከላከያ ድጋፍ እንደማያስፈልጋቸው ገልጸዋል። ቀይ መስመራችን ግልጽ ነው ያሉት ኮሎኔሉ የማንንም እርዳታ ሳያስፈልገን ጠላትን የማጥፋት አቅም ላይ እንገኛለን ሲሉ ህወሀትን አስጠንቅቀዋል። ይህ ሁሉ ሲሆን የህወሀት ጦር መኮንን ጄኔራል ፍስሃ ማንጁስ በበኩላቸው ራሳችንን መከላከል እንችል ነበር፣ ነገር ግን አላደረግነውም የሚል አነጋጋሪ አስተያየት ሰጥተዋል። ይህ በእንዲህ እንዳለ ህወሀት የሐሙስ ሌሊቱን ጥቃት አስመልክቶ ለተባበሩት መንግስታትና ለአፍሪካ ህብረት ደብዳቤ ከላከ ማግስት ሌላ ከባድ ጥቃት አስተናግዷል። ህወሀት የአፋር ምሽጎች ውስጥ ሆነው ጦር እየሰበሰብኩኝ ነው ያላቸውንና ራሳቸውን የትግራይ ሰላም ኃይል ብለው የሚጠሩ ታጣቂዎች ያሉበት ድረስ ሄጄ አጠፋለሁ በሚል የጀመረውና የአፋርን ድንበር የጣሰበት ጥቃት ያልታሰበ መዘዝ ይዞበት እየመጣ ነው። ከትግራይ ሰላም ኃይሎችና ከአፋር ልዩ ኃይል በቅንጅት መልሶ ማጥቃት የተከፈተበት ህወሓት ከፌዴራል መንግስቱ በኩል ደግሞ የድሮን ጥቃት እየተከተለው ይገኛል። የሰላም አምባሳደርና የሰብአዊ መብት ተሟጋች የሆኑት አምባሳደር መዋዝ ከመናህሪ ራዲዮ ጋር ባደረጉት ቆይታ ህወሓት ከተወለደበት ደደቢት ይልቅ የሚቀበረው አፋር ላይ እንደሚሆን በድጋሚ አረጋግጠዋል። ከአምስት ዓመት በፊት ህወሓት በሰሜን ህዝብ ላይ የፈጸመውን ጥቃት ተከትሎ የፈነደውን ጦርነት በመቃወም የሚታወቁት አምባሳደር መዋዝ ህወሓት ካለፈው ስህተቱ ሳይማር በድጋሚ የጦርነት መቀስቀሱ አደገኛ እርምጃ መሆኑን ገልጸዋል። እድል ሁለት ጊዜ አይገኝም ያሉት አምባሳደሩ ህወሓት አሁን በያዙ የጥፋት መንገድ ከቀጠለ መቃብሩ አፋር ላይ እንደሚሆን በእርግጠኝነት ተናግሯል። ህወሓት በአፋር ጥቃት ከከፈተ በኋላ ሁለት የአየር ጥቃቶች ተፈጽመውበታል። ከቀናት በፊት በአፋር ወሰን ላይ የድሮን ድብደባ የተፈጸመበት ሲሆን ዛሬ ሌሊቱን ደግሞ በተንቤና አውራጃ ውስጥ የጦር መሳሪያዎችን ባከማቸበት ስፍራ ላይ የቦምብ ድብደባ እንደተፈጸመበት ታውቋል። በዚህ ድብደባ በርካታ የህወሓት ከባድና የቡድን መሳሪያዎች ከጥቅም ውጭ መሆናቸው ተሰምቷል። ህወሓት ስለ ትላንቱ የድሮን ጥቃት የተለመደ ደብዳቤውን ጽፏል። በደብዳቤውም የፕሪቶሪያው ስምምነት ተጥሷል ብሏል። ሆኖም የህወሓት ከፍተኛ የጦር ባለስልጣን ለቢቢሲ እንደተናገሩት ጥቃቱ የተፈጸመው ከሌሊቱ ዘጠኝ ሰዓት አካባቢ በትግሬይና አፋራዋሳይ በሚገኝ ሚልካ በተባለ የጦር ካምፕ ላይ ነው። ይበንድ እንዳለ ተከዚዘብ ዘብ በከፍተኛ ጥንቃቄ ላይ እንደሚገኝ ታውቋል። በሁመራ በኩል ተጨማሪ ጥቃት ሊከፍት ይችላል የሚል ስጋት ማይሏል። ይህንን ጉዳይ በተመለከተ ኮሎኔል ደመቀ ዘውዱ የማንንም እርዳታ ሳያስፈልገን፣ ጠላትን የማጥፋት አቅም ላይ እንገኛለን ሲሉ ተናግሯል። በአንጻሩ የትግራይ ግዚያው አስተዳደር የሰላምና ጸጥታ ቢሮ ኃላፊ ብርጋዴል ጀነራል ፍሳ ኪዳኑ በአፋር ክልላዊ መንግስት የተነሳውን ስሞታ ግጭት አላነሳንም ሲሉ አስተባብለዋል። በጥቅሉ በሰሜን ኢትዮጵያ ለሁለት ዓመታት የዘለቀውና ከፍተኛ ውድመት ያስከተለው ጦርነት በፕሪቶሪያው የሰላም ስምምነት መቋጫ ካገኘ በኋላ የተፈጠረው አንጻራዊ ሰላም ስጋት ላይ ወድቋል። በተለይም በቅርቡ የህዝባዊ ወያኔ ሓርነት ትግራይ ህወሓት ታጣቂዎች በአፋር ክልል ላይ በከባድ መሳሪያ የታገዘ ጥቃት መፈጸማቸውን ተከትሎ ስጋቱ አይሏል። የአፋር ክልላዊ መንግስት በወጣው መግለጫ መሰረት የህወሓት ታጣቂዎች እንደ አውሮፓውያኑ አቆጣጠር ኖቬምበር 5 2025 በአፋር ክልል ዞን 2 በመጋሌ ወረዳ ጦንሳ ቀበሌ ስር በሚገኙ ወረአና ሚልኪ በተባሉ አካባቢዎች በኩል ወደ ክልሉ ዘልቀው በመግባት ጥቃት ፈጽመዋል። ጥቃቱ በዋናነት ያነጣጠረው ንጹሃን በሆኑ አርብቶ አደሮች ላይ ሲሆን ታጣቂዎቹ ሞርታሮችንና ዙ 23 አይነት ከባባር መሳሪያዎችን መጠቀማቸውንም የአፋር ክልል አስታውቋል። ይህ የህወሓት ጥቃት ስድስት መንደሮችን በቁጥጥር ስር ለማዋል ያለመ እንደነበርና የፕሪቶሪያውን የሰላም ስምምነት በግልጽ የጣሰ መሆኑን የክልሉ መንግስት አክሎ ገልጿል። የዚህ ጥቃት ዋነኛ ሰለባ የሆኑት ንጹሃን ዜጎች ናቸው። በተፈጸመው ጥቃት ሳቢያ በርካታ አርብቶ አደሮች ከቀያቸው ተፈናቅለዋል። አንድ የሰብአዊ እርዳታ ምንጭ እንደገለጸው በአብዛኛው ሴቶችና ህጻናትን ያካተተ ወደ 18000 የሚጠጋ ህዝብ ከቤት ንብረቱ ተፈናቅሏል። ተፈናቃዮቹ አስቸጋሪ ሁኔታ ላይ እንደሚገኙና የሰብአዊ እርዳታ ለማቅረብም አስቸጋሪ እንደሆነ ተገልጿል። ይህ ሁኔታ በአካባቢው ከፍተኛ ሰብአዊ ቀውስ ሊያስከትል እንደሚችል ስጋትን ፈጥሯል። በአፋር ክልል በተለያዩ ወረዳዎች ጥቃቱን የሚያወግዙና የትግራይ ኃይሎች ከያዟቸው መንደሮች እንዲወጡ የሚጠይቁ ተደጋጋሚ ሰልፎችም ተካሂደዋል። በጉዳዩ ዙሪያ ከሁለቱም ወገኖች የሚወጡ መረጃዎች ፍጹም ተቃራኒ ናቸው። የአፋር ክልል መንግስት ህወሃትን የሰላም ስምምነቱን በመጣስ ወረራ ፈጽሟል ሲል በጽኑ ያወግዛል። የትግራይ ጊዜያዊ አስተዳደር በበኩሉ ክሱን መሰረተ ቢስና ተንኮለኛ ሴራ ሲል አጣጥሎታል። ከዚህም አልፎ የኢትዮጵያ ፌዴራል መንግስት በትግራይና አፋር አዋሳኝ አካባቢዎች ላይ የድሮን ጥቃት ፈጽሟል ሲል ከሷል። እነዚህ የተቃርኖ ትርክቶች በሁለቱ ወገኖች መካከል ያለውን ጥልቅ የመተማመን እጦት የሚያሳዩና ለቀጠናው ሰላም መደፍረስ ስጋት የሚፈጥሩ ናቸው። የአፋር ክልል ለኢትዮጵያ ትልቅ ስልታዊ ጠቀሜታ ያለው አካባቢ ነው ክልሉ ከጅቡቲ ጋር የሚዋሰን ሲሆን የኢትዮጵያ ዋነኛ የውጭና ገቢ ንግድ የሚተላለፍበት የመንገድ ኮሪደር የሚገኝበትም ነው ይህንን ስልታዊ አካባቢ መቆጣጠር ወይንም አለመረጋጋት መፍጠር በሀገሪቱ ኢኮኖሚ ላይ ከፍተኛ ጫና ሊፈጥር ይችላል በመሆኑም በአፋር ክልል የሚፈጠር ማንኛውም አይነት አለመረጋጋት ሀገራዊ አንድምታ ይኖረዋል። ይህ በቅርቡ የተፈጸመው ጥቃት የፕሪቶሪያውን የሰላም ስምምነት የወደፊት እጣ ፈንታ ጥያቄ ውስጥ የሚከት ነው። ሁለቱም ወገኖች ስምምነቱን በመጣስ እርስ በርስ ይወነጃጀላሉ። ስምምነቱ ሙሉ በሙሉ ተግባራዊ ሳይሆን መቆየቱና መሰል ግጭቶች መቀስቀሳቸው አገሪቱ ዳግም ወደማይፈለግ ጦርነት እንዳታመራ ስጋትን ይፈጥራል። በአጠቃላይ የንጹሃን ዜጎች መፈናቀል የተቃርኖ ትርክቶች መበራከትና የፕሪቶሪያው ስምምነት መጻኢ ጣፈንታ አሳሳቢ ደረጃ ላይ ደርሷል። ግጭቱ ዳግም እንዳያገረሽና ወደ ሰፊ ጦርነት እንዳይሸጋገር፣ የኢትዮጵያ ፌዴራላዊ መንግስት፣ የአፍሪካ ህብረትና ዓለም አቀፉ ማህበረሰብ ከፍተኛ ጥረት ማድረግ ይጠበቅባቸዋል። አለበለዚያ በሰሜን ኢትዮጵያ ዳግም ሊቀሰቀስ የሚችል ግጭት የሚያስከትለው ሰብዓዊ፣ ኢኮኖሚያዊና ፖለቲካዊ ቀውስ ከበፊቱ የከፋ ሊሆን ይችላል ተብሏል። ውድ ተመልካቾቻችን ይህ ሁሉ የሚያሳየን በሰሜን ኢትዮጵያ ያለው የሰላም ተስፋ ስስ በረዶ ላይ መሆኑን ነው። የጦርነት ነጋሪት እንደገና እየተጎሰመ ይመስላል። በቀጣይ ዝግጅቶቻችን የሁኔታውን መድረሻ እየተከታተል የምናቀርብላችሁ ሆናል። እስከዚያው ድረስ በሰላም ቆዩልን።